ስምመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወረዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ብዙ ጸጋ፣ ብዙ ምሕረት የሰጣችሁ በጎነቱ ያልተለየን ያልተለያችሁ መስቀል ላይ በተሰቀለ ጊዜ ዕዳ ሲከፍል ዕዳ የተከፈለለት የዳነ ሕዝብ የአንዲቷ ቤተ ክርስቲያን ልጆች የህብረት የሰላም ልጆች እንደምንቆያችሁ፣ ሁሉን የሚችል አምላክና ጌታ ኢየሱስ ክርስቶስ ከሰማያዊ አባቱ ከአብና ከመንፈስ ቅዱስ ጋር ስሙ ለዘላለም እየተወደደ የተመሰገነ ይሁን። ይህንን ትምህርት የሚሰማ ምናልባት ቤተሰብ ሳይሆን የሚሰማ ይኖራሉ ብዬ አላስብም። ቤተሰብ ሆናችሁ አብራችሁን የምትቀላቀሉ ብዙ በረከትን ብዙ ጸጋ ያለበትን ዚያ ቃል የሰማችሁ ቆይታችሁ የምትወዱት የምታመሰግኑት ቤት ይሆናልና ቤተሰብ ሆናችሁ እንድታልፉት በታላቅ አክብሮት ጠይቃችኋለሁ። እግዚአብሔር ዘራችሁን እናንተን ይባርክ። ጌታችን ኢየሱስ ክርስቶስ ለአንድ ሰው የመለሰለትን አስገራሚ መልስ ነው ዛሬ ከህይወታችን አንጻር የምንመለከተው፣ ማቴዎስ ወንጌል ምዕራፍ 8 ቁጥር 19 እስከ 20 አንድ ጻፊም ቀርቦ መምህር ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮዎች ጉድጓት ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱ የሚያስጠጋበት የለውም አለው። እንግዲህ እግዚአብሔር ልጆች ታሪክ ዝርዝር ታሪኩን ብዙ መናገር አያስፈልገንም በዚህ ጉዳይ ላይ ግን ጌታ የመለሰለት መልስ ግን ህይወታችንን በጣም የሚነካ ቃል ስለሆነ እንካፈለዋለን። እንግዲህ ይሄ ጸሐፊ ከጌታ ጋር ተከትሎት መጥቶ የሚገባበት የሚወጣበት እንዲኖር ያው ፌመስ ዝነኛ መምህር ነበርና በጊዜው ጌታችን ከእሱ ጋር መዋል ክብርም ስለሆነ መጥቶ የጠየቀው ለዚህ ነበር። ነገር ግን ጌታችን በሌላ መንገድ ለዓለም ሁሉ ሕዝብ የሚሆን የምስራች የሚሆን ወንጌልን ሰበከ። በዚህ ሰውዬ ጥያቄ ምንድን ነው ጌታ ያለው? ለቀበሮች ጉድጓድ ለሰማይ ወፎችም መሳፈሪያ አላቸው የሰው ልጅ ግን ራሱን የሚያስጠጋበት የለውም። ተመልከቱ እንግዲህ የሰው ልጅ ራሱን የሚያስጠጋበት የሌለው ፍጥረት፣ ቀበሮችና አዕዋፍ ግን መጠጊያ ያላቸው መሆኑን ነው ጌታ የሚነግረን። ይህ በጣም አስገራሚ ነገር ነው። በመጀመሪያው የመጽሐፍ ቅዱስ ክፍል ፍጥረትን ስናጠና ፍጥረት አንድ ላይ እግዚአብሔር ከፈጠረው በኋላ ፍጥረትን ሰውን ነው ግዙ ብዙም ተባዙን ግዟት ምትሯን ምሏት ብሎ ባርኮ ነበር የሰጠን ግን ከውድቀት በኋላ የሰው ልጅ ይህን ሥልጣኑን አቶ በምድር ላይ እሱ መጠጊያ የሌለው ነገር ግን እንስሶቹ ፍጡራኑ ግን መጠጊያ ያላቸው ሆነው ተንከራታች ሆኖ እንደነበረ ሲያሳየ ቃል በተጨማሪ ደግሞ ፍጡራኑ ለምሳሌ ቀበሮዎች ሮጠው አድነው ሮጠው ደግሞ የሚሸሸጉበት ዋሻ፣ ጉድጓድ አላቸው። አእዋፍ ለቅመው እንደገና የሚሳፈሩበት ጎጆ አላቸው። እነዚህ እንስሳት በህይወታቸው ዘመን አለን የሚሉት ነገር አለ። አለን የሚሉት ነገር ግን በዚህ ዓለም ላይ የሚያበቃ የሚያከትም ነው። ህይወታቸው ደመነፍሳቸው ነው ነፍሳቸው። ከዛ በኋላ ዘላለማዊነት የላቸውም። ይበላሉ፣ ይጠጣሉ፣ መሸሸጊያቸው ውስጥ ገብተው ይደበቃሉ፣ ይሸሸጋሉ። በኋላ ደግሞ ይሞታሉ፣ ታሪካቸው ያበቃል። የሰው ልጅ ግን መጠጊያ የለው። የሰው ልጅ በዚህ ዓለም በዚህ መጠጊያ የለው። ጌታ ኢየሱስ ክርስቶስ ለስነ ልቦና ለስነ ህይወት ተመራማሪዎች፣ ለፈላስፎች፣ በአጠቃላይ በሰው ህይወት ዙሪያ ለሚመራመሩ ተመራማሪዎች ቁርጥ ያለ መልስ የሰጠበት ቦታ ነው። በዚህ ዓለም ለሰው ልጅ መጠጊያ የለው። በዚህ ዓለም የሰው ልጅ ትልቁ ጥያቄው መጠጊያ ነው። ለምንድን ነው ሰው ብዙ ገንዘብ የሚያጠራቅመው? ብዙ ገንዘብ ብዙ ገንዘብ ብዙ ገንዘብ ብዙ ገንዘብ መጠጊያ ፍለጋ ነው። መኖር የመኖር ፍላጎት ነው፣ ለመኖር ዋስትና ፍለጋ ነው። ሰው ለምንድን ነው እጅግ በጣም ታዋቂ ከሆነ ሰው ጋራ ሲከተል የምታዩት? መጠጊያ ፍለጋ ነው። ባለስልጣን ባለጊዜን የሚያገለግለው ቅዱስ ቅዱስ የሚለው ለምን ይመስላችኋል? ለመኖር ፍለጋ፣ መኖር ፍለጋ፣ መጠጊያ ፍለጋ አለቃን ከሚገባው በላይ ጎንበስ ቀና እያለ ጠብር ግፍ እያለ በአለቃ ፊት ሞገስ ማግኘት የሚፈልግ አነስተኛ መጠጊያ ፍለጋ ነው። ብዙ ሰዎች በህይወታችን ውስጥ መጠጊያ ፍለጋ ነው። ምንጨነቀው ምንወጣው ምንወርደው፣ ታመን ከሆነ ስፔሻሊስቱ በር ላይ ተሰልፈን እንውላለን። ተርበን ከሆነ ዳቦ የሚሰጠን ሰው በር ላይ ተቀምጠን እንውላለን። መጠጊያ ፍለጋ ነው። ግን ለሰው ልጅ መጠጊያ የለውም። ይዘናል ጌታ ቀበሮዎች ያላቸውን ያክል ሰው በዚህ ዓለም መብት ቦታ የለውም። ግን ሰው በዚህ ዓለም ያለው ይመስለዋል። ብዙ ይለፋል፣ ብዙ ይደክማል። በሚኖርበት በሚለፋበት፣ በሚኖርበት በሚደሰትበት ዕድሜ ደግሞ ተነጥቆ ይሄዳል፣ ወደዛኛው ዓለም ይሄዳል። ጠይቦ ሰሎሞን ከንቱ ነው ብሎ ከተናገራቸው ነገሮች አንዱ ሰው ብዙ ይደክማል፣ ግን ድካሙን ሌላው ይበላበታል ማለቱ ነው ለምንድነው? ብትሉ ድካሙም ለሰው ልጅ መጠጊያ ሊሆነው አይችልም። ስለዚህ ይህንን የምትሰሙ እግዚአብሔር ብሩካን መጠጊያችሁ ማን ነው? የእናንተ መጠጊያ ማን ነው ብሩካን? እግዚአብሔር ልጆች እንደው ከልባችሁ ከውስጣችሁ ይሄን ጥያቄ ስትመልሱ መጠጊያ አላችሁ ሆይ መሸሸጊያ ያላችሁ ሆይ የደበቃችሁት ማምለጫ አላችሁ ሆይ የሰራችሁት ስውር ቤት አላችሁ ሆይ በክፉ ቀን የሚሆነኝ ወዳጅ አለኝ ብላችሁ ታስባላችሁ ሆይ ቀን ሲጨልም የሚያበራልኝ ሰው አጠገብ ይመጣላችሁ ታስባላችሁ ሆይ። እንኳን ሰው የራስህም ጥላ ይከዳህ የለም ወይ? ከመሸ በኋላ አደለ? ዘማሪው ያለው ሰሞኑን። ምን ያህል ዋስትና አለን እኛ በዚህ ዓለም ላይ መጠጊያ ሊሆንን የሚችል ነገር እንዳለን ምን ያህል እኛ ዋስትና ያለን እግዚአብሔር ልጆች፣ ጌታችን፣ በፍጹም የሰው ልጅ በምድር ላይ መጠጊያ የለውም። ምድራዊ የሆነ መጠጊያ እንዳለን የምናስብ ሰዎች ከዛ መጠጊያ ጋር ዛሬ መፋታት አለብን። በፍጹም በዚህ ቀበሮች ይበልጡናል፣ በዚህ አዋፍ ይበልጡናል። እኛ እንደነሱ አይደለን። ቤት አለን፣ ገንዘብ አለን፣ ስራ አለን፣ ስልጣን አለን፣ ክብር አለን፣ ትዳር አለን፣ ቤተሰብ አለን፣ ወዳጅ ዘመድ አለን፣ ብድራት የሰጠነው በጎ ያበደርነው ብዙ ጎረቤት ወዳጅ አለን። ግን መጠገ የለን ይለለን መጠገ በዚህ አለ መጠገ የለን እያለን የሌለን በዚህ ቀበሮች ይበልጡናል። የሰማይ አዋፍም ይበልጡናል። ሰው ይውላችሁ በዚህ ዓለም ላይ መጠጊያ ከኖረው ደረጃው ከቀበሮዎችና ከአዋፍ እኩል ከእንስሶች እኩል ነው፣ ሰው አይደለም ማለት። ሰው መጠጊያው መጠጊያው ከዚህ ዓለም አይደለም። ከዚህ ዓለም መጠጊያ ካለው አንድ ሰው ደረጃው ከምድር ቀበሮዎችና ከሰማይ አእዋፍ እኩል ነው እንጂ ዘላለማዊ ክብር ያለው ፍጥረት አይወክልም አይመስልም። ታዲያ የሰው ልጅ መጠጊያ ታዲያ ማን ነው? እንዴት ነው የሚመጣው ብትሉ ዳዊት ዓይኖቼን ወደ ተራራ አነሳው ረዴቴ ከወዴት ይመጣል? ረዴቴ ሰማይና ምድርን የሰራ እግዚአብሔር ነው። መጠጊያዬ እግዚአብሔር ነው ብሎ ይመልስልናል። እንግዲህ ለአእዋፍ እግዚአብሔር መጠጊያ አይደለም። ለቀበሮች እግዚአብሔር መጠጊያ አይደለም። እግዚአብሔር መጠጊያ ነው ግን አይደለም፣ ለነሱ አይደለም፣ አያውቁትም። እግዚአብሔር የነሱ መጠጊያ እንደሆነ አእዋፍ፣ ቀበሮች አያውቁም። ሰው ግን ያውቃል። ሰው ስለሚያውቅ መጠጊያው የሰማይ አምላክ ብቻ ነው እንጂ ከምድር የሆነ ምንም አይነት መጠጊያ የለው መጽሐፍ ቅዱስ ስለዚህ ሲነግረን ስለ ሙአባይቱ ሩት ሩት 2 12 ላይ እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኝ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን። ከምድር በታች መጠጊያዋ የእስራኤል አምላክ እግዚአብሔር ከምድር በታች የሰው ልጅ መጠጊያ የሰማይ አምላክ እግዚአብሔር ብቻ ነው። ይኸውላችሁ በዚህ ከቀበሮዎችና ከዋፍ እንሻላለን፣ ከእነሱም እንበልጣለን። የሰው ልጅ የህይወት መጠጊያ እውነተኛ መጠጊያ እውነተኛ መጠጊያ የሰም አምላክ እግዚአብሔር እግዚአብሔር ጠባቄ ነው ይላል ቅዱስ ዳዊት፣ ሁለተኛ ሳሙኤል 23 ላይ በእርሱም እታመናለሁ፣ ጋሻዬ ነው፣ የረዴቴ ቀንድ ነው፣ መጠጌ መሸሸጊያዬ ነው። እግዚአብሔር ጠባቂ ነው ከብዙ አይነት የህይወት ፈተና ይጠብቃል። ከማናቀው ካላሰብነው ይጠብቃል። ከተሰነዘረ ከተወረወረ ይጠብቃል። እግዚአብሔር እኛ ከማናቀው ከብዙ ነገር ይጠብቀናል። ክብር ምስጋና ይ በእርሱም እታመናለሁ። መታመን የሚገባው አይከዳም፣ አይተውም፣ አንድም ቀን እንቅልፍ አይወስደውም። አይኑን ከኛ ላይ አይነቅልም። ይህን እርግጠኛ መሆን መታመን። ጋሻዬና የረሌቴ ቀንድ ነው። ጋሻ መከላከያ ነው። የሚወረወርን ነገር የምንመክትበት የምንከላከልበት ነው። እሺም የዚህ ዓለም አየሩ ጦር ሜዳ ነው። ይገርማቸዋል። በአየር ለስልጣን ያለው አለቃ ሰራዊት አለ። የእግዚአብሔር ቅዱሳን መላእክት አሉ። እርስ በርሳቸው ይዋጋሉ። መላእክቱ በአየር ለስልጣን ካለው መልአክ ጋር ይዋጋሉ። ለማ ብለው ለኛ ብለው ጸሎታችን እንዳያርግ ጸሎት እንዳናቆም ጸሎት እንዳያረግ ከሚከላከል አምልኳችንን ሊሰብር ከሚታገል ሕይወታችንን ከሚቃወም ጠላት ሁልጊዜ ጊዜ የሚጠብቀን እግዚአብሔር መላኩን እየላከ ነው። ስለዚህ እግዚአብሔር ጋሻ ጋሻ ነው። የረድኤት ቀንድ ነው፣ የሚረዳ ቀንድ ነው። አቅም ስናጣ ቀንድ ኃይል ነው፣ መከላከያ ነው። ቀንድ ጉልበት ነው። አቅም ባጣን ቀን ጉልበት በከዳን ቀን እግዚአብሔር ቀርን ነው ቀንድ ነው እዚህ ነው አባቶች ስለ ክርስቶስ ኢየሱስ ሲናገሩ ቀርነ መድኃኒት የመድኃኒት ቀንድ ዘካርያስ ስለ ኢየሱስ ክርስቶስ ሲናገር የመድኃኒት ቀንድ ብሎታል መድኃኒት ነው ቀንድ ነው ለሚትልታም ለታማሙት ፈውስ የሆነ መድኃኒት ፈውስ የተሸከመ የመድኃኒት ቅባት ያለው ቀንድ ነው ለሚገዳደሩን ደግሞ መውጊያ መስበራ ቀንድ ነው እግዚአብሔር መጠጊያ ቀንድ እንደገና መጠጊያዬና መሸሸጊያዬ ነው። የሰው ልጅ መጠጊያ የለውም በዚህ ምድር። ነገር ግን ከሰማይ ከሰማያት በላይ ግን መጠጊያ አለን። ይሄም መጠጊያ መሸሸጊያ ነው፣ ማምለጫ ነው። አንዳንድ ጊዜ የት ሂጂ ልረፍ ስንል የት ሂጂ ልደበቅ ስንል ማረፊያችን መደበቂያችን ነው፣ መጠጊያችን ነው። ልብስ አድፏል ብሎ በር የማይዘጋ በደለሻል ብሎ ቁልፍ በር ላይ የማይቆልፍ፣ ደጁ ክፍት የሆነ፣ እጁ የተዘረጋ ጌታ የሰው ልጅ መጠጊያ እሱ ነው። ከምድር የሆነ ግን መጠጊያ ሰው የለው። እግዚአብሔር የህይወት መጠጊያ ነው፣ የህይወት መጠለያ ነው። ሰው ልዩ የሚሆነው በእግዚአብሔር በመታመኑ። ቀበሮዎች በዋሻቸውና በሚያደኑት አደን በጥርሳቸው በጥፍራቸው ይታመናሉ። አዕዋፍም በመብረራቸው ይታመናሉ። ሰው ግን ሰርቶ ለፍቶ አውቆ ተመራምሮ መውጫ መውረዱን አውቆ አይቶ ግን በእግዚአብሔር ይታመናል። አሁን አንዳንድ ሰው ከቀበሮ እኩል ከአዕዋፍ እኩል መኖር ሲፈልግ ታያላችሁ። የዩኒቨርስ አምላክ ነው። በዩኒቨርስ ያለው ሁሉ ነገር ስናዘው ይመጣል። ስለዚህ ዩኒቨርስ ነው አምላክ ይላል። ምድራዊ ነገር፣ ምድራዊ ዋሻ መጠጊያ ነው ብሎ ያምናል። የዩኒቨርስን ፈጣሪ ግን እግዚአብሔርን ግን አምላክ አድርጎ የማመን ድፍረት እያጣ ስታዩት፣ ሰው ምን ያህል ከቀበሮና ከአዋፍ እኩል ለመሆን እንደሚሞክር ታያላችሁ። እግዚአብሔር ልጆች፣ እኛ ሁላችን አንድ መጠጊያ ነው ያለን እሱም ከሰማይ በላይ ያለ አንድ መጠጋኔ አለ። እሱም በሰማያት አለ ክብር ምስጋና ይቁ ምድራዊ መተማመኛ አለኝ የምንለው አለኝታ የለን ካላችሁም፣ ንሳ ግቡ። ካላችሁም ንሳ ግቡ። መጠጊያ አለኝ ካላችሁ ልባችሁ ካለ አፋችን አይደለም። አፋችንማ ችግር የለም ያታድላል፣ ይዋሻል። ልባችን ካለ በክፉ ቀንማ እከሌ አለልኝ እንዲህ በሆነ ቀንማ ከሌ ጋር ሄዳለሁ ምትሉ ሰዎች፣ ምንል ሰዎች ንስሓ እንግባ፣ ንስሓ እንግባ፣ ወደ እግዚአብሔር እንመለስ። ሰው ልጅ በምድር ላይ መጠጊያ እንደሌለው እንወቅ።